ውስጥ ትልቅ ቦታ ከምንሰጠው ቀናችን ውስጥ የሰርግ ቀን አንዱ ነው። እንግዲህ በዚህ ሰርግ ቀን እንግዲህ ሙሽሮች ቀናቸው ያማረና እንዲሁም ደግሞ የማይረሳቅ ቀኑ ሆኖ እንዲያልፍ የተለያዩ ነገሮችን ያደርጋሉ። እንግዲህ ወደ ዘመድ ቤተሰብም እንግዲህ ተገኝቶ የደስታቸው ተካፋይ ይሆናል። የደስታቸው ተካፋይ ብቻ ሳይሆን እንግዲህ ደስታውንም በመልእክት ማስቀመጫ ሰሌዳ ወይም ደግሞ በእንግሊዝኛ ሳይን ቦርድ በምንለው ያሰፍራል ማለት ነው። ይህም ሰሌዳ እንግዲህ በሙሽሮች ቤት ግድግዳ ላይ ብዙ ጊዜ እናገኘዋለን። እንደ ጌጥም እንደ ማስታወሻም ይቀመጣል ማለት ነው። ለመሆኑ እነዚህ መልእክቶችን ሙሽሮች በኋላ ላይ ያያቸዋል ወይ፣ ምን አይነት መልእክት ያዘሉ ናቸው የሚለውን እንጠይቃለን። ትውልድ ያደኩት ሀዋሳ ነው፣ ፒያስ አካባቢ ከዜሮ ክፍል ጀምሬ ያው ዲግሬን እስከሚዝ ድረስ እዛው አዋሳ ነው የጨረስኩት። እና 205 ላይ ያው ስራ የበምሰራ ጊዜ እነሱ ከጓደኞቻቸው ጋር ለገብርኤል መጥተው ነበር፣ ለሐምሌ ገብርኤል በ205 አመተ ምህረት እዛ እዛ ንግስ ላይ ነው የተገናኘ ነው። ከዛ ያው ጥሩ ጊዜ ያሳለፍ ነው። የአዋሳ ልጅ ስትኝ ደግሞ ያው ከየትም ሀገር ከየትኛው ማቅጣጫ ቢመጣ ሰው አሳ ትጋብጃለች? አሳ አሳ ጋብዘን ከእህቴ ጋ ጋር ነበር አሳ ጋበዝናቸው። ጥሩ ጊዜ አሳልፈን ተለያየን ማለት ነው። ከዛ ግን በተለያዩ አጋጣሚዎች ስልክ እንደዋወል ነበር የነበረው ይሄ ነው። ከዛ 2007 ላይ እኔ ስራ ወደዚህ አግኝቼ መጣው። ከዛ በኋላ ያ 2009 ላይ ደግሞ በእግዚአብሔር ፍቃድ ግንቦት ወር ላይ ደጋብቻ ሄደን ማለት ነው። ስለዚህ አሁን ሁለት ቆነጃጅት የሆኑ ሴት ልጆቹን ወልደን በሰላም እየኖርን ነው። እግዚአብሔር ከፈቀደ ደግሞ ሶስተኛው አባል ይቀላቀለናል በቅርቡ። የሰርግ ቀን ያው አንድ የማይደገም ነው አንድ ነው። ከዛ በኋላ ቢደገም ራሱ ያው የማያምር ነው አንዴ ነው በቃ የሚጻፈው። እና ያው ሁሉም ሰው ያው ግቡ ሄዱም ሰርቶም ተምሮም መጨረሻ ላይ እንግዲህ ያው ወደ ጋብቻ ነው የመጽሐፉ እንትን እንደዛው ስለሆነ ያው የሁሉም ሰው ጣፈንታ ስለሆነ ያን ጣፈንታ ያው ደርሶናል ማለት ነው። ሁለት ሺህ ዘጠኝ ላይ ጣፈንታውን ተካፍለናል፣ እና በጣም ጥሩ ጊዜ ነበር፣ አሪፍ ጊዜ ነበር ያው የነበረው። የኛ ሀገር የሰርግ እንትን ያው ድምቅ የሚል ነው። ማህበረሰቡ ውስጥ ለሰርግ ያለው እንትን ትልቅ ነው። እና በጣም ጥሩ ጊዜ፣ የማይረሳ ጊዜ፣ በጣም ብዙ ማስታወሻዎች የተጻፉበት እና ይደገም የሚባል ሰርግ ነው። አሁን ብዙ የተለያዩ ስሜቶች አሉት። ቤተሰቦችሽን ትተሽ መሄድሽ የሚረብሽ ነገር አለው። በቤተሰቦች ደግሞ ተከቦ ማለፉ ደግሞ በጣም ደስ የሚል ሳይንቦርድ ያው አላማውም ያው ይታወቃል። የሳይንቦርድ አላማ ሳይን የሚያደረጉ ሰዎች ያው እንዲታሰቡ ነው እንጂ ሳይንቦርዱ እንትን ያው እኛ ጋር ነው የሚቀረው፣ ሙሽሮች ቤት ነው የሚቀረው። ግን እዛ ላይ መልካም ምኞት የሚገልጹልሽ ሰዎች እንደገና ደግሞ የሚሳተፉ ሁሉም ሰዎች እዛ ላይ በቃ ሰርጉ ላይ የጠራሻቸው ሰዎች ናቸው። ሰርጉ ላይ የመጡ ሰዎች ከሆኑ ደግሞ አክብረሽ የጠራሻቸው ስለሆኑ እነሱም በቃ ያንቺን ሰርግ ተደስተውበት እንደገና ደግሞ ወደፊት ህይወታችን ያማረ እንዲሆን የተባረከ እንዲሆን ደግሞ የግል ስሜታቸውን የሚገልጹበት ነው። ሳይን እና ያው ቁጭ ነው የምናየው ነው እና አክቹሊ ያው እዚህ አጠገባችን ስለሆነ በጣም ብዙ ጊዜ እናየዋለን። ትልቋ ልጅ በጣም ታነበዋለች፣ ሁሌ ታነብልናለች ስለኛ እና የኔ እናት በጣም ወድሻለሁ ሁሉ ሁሉ እሷም ተሳትፋበታለች ማለት ነው። ያዝናናኛል። አጠገቤ የሌሉ ሰዎች ደግሞ ሲሆን ይናፍቁኛል እንዳስባቸው ሞራ ያደርገኛል። አጠገቤ የሌሉት ሰዎች የቤተሰቦቼም ፍቅር መልካም ምኞት በጣም የሚያዝናናለ ሚያስቅ እና ያው ደስ ይላል። አብዛኛው ያው የመልካም ምኞት መግለጫ በጣም የሚያዝናናኝ ወንድሜ አንድ የጻፈው አለ። ኩሪያ አንቺ ማገባሽ እኔም ሰከርኩ የሚል ለመጀመሪያ ጊዜ ማይ ቲንክ የሰከረው ይመስለኛል ባለሽ ይመቻል የሚል ምክንያቱም እኔ ቤተሰቦች ጋር መልስ ተጠርተን ስንሄድ እኔ በጣም ማለት ፍራቻ ውስጥ የነበርኩት እና እሱ በጣም እየጨፈረ ነበር። ከዛ ነገር ይመስለኛል የእሱ ቤት ይመስል ነበር። ቤተሰቦች ጋር መልስ ተጠርተን ስንሄድ ማለት ነው። ከዛ ነው ሌሎቹ ያው ትዳራችሁ ያማረ እንዲሆን፣ ተፋቀሩ፣ ልጅ እንዲሰጣችሁ እመቤቴ ማርያም ከእናንተ ጋር ትሁን። መልካም ጋብቻ። አንድ ታላቅ ወንድሜ ደግሞ ምን አለ ባንጂ፣ በጣም ደስ ብሎኛል። እኔና ካሚንግ ሱን ብሎ ነው የጻፈልኝ ማለት ነው። እህት የጻፈችልኝ ከውድሽ ከመልካም ጊዜ ደስታሽ ደስታይ ነው። መልካም ጋብቻ ይሆንላችሁ። በእናንተ ኮርተናል። በጣም ብዙ ነው። ቀድመሽ ያገባሽው ደግሞ ያዩ ጓደኞች አንቺ ቀድመሽ በማግባትሽ ወይ በእድሜ በልጦሽ ሊሆን ይችላል፣ ሳያገቡ ከቅናትም ሊሆን ይችላል። ከበጎው ቅናት ማለት ነው። ከዛም ተነስተው ሊሆን ይችላል። አንዳንድ ቀልዶች ይናገራሉ። በቃ ፍጊ የማገባኛ ማጣን ምናምን ይላሉ። ብዛ ያው ብዙ ተባዙ፣ ክበዱ፣ ውለዱ፣ የትዳርን ያው ውሃ በደንብ ተጎንጩ፣ ፍቅር ይላሉ። ያው ብዙ ነገሮች አሉ ግን ያው የሚያዝናና ሳይሆን እንትኑ ነው የሚበዛው፣ የቁም ነገሩ ይበዛል። ለምሳሌ በቃ መልካም ጋብቻ ያው ከእንትን ጋር የተያዘ ስለሆነ ከሕይወት ጋር በቃ የመጨረሻ ቋሚ ነገር ስለሆነ ቢመኙልሽ፣ ያው ሲሪየስ የሆነ ነገር ነው። ልጅ ፈረፍሬ እንድታፈሪበት ጤናማ እንዲሆን እና መልካም እንዲሆን የመልካም መግለጫ ስለሆነ በብዛት መልካም አጠገባችን የሌሉ ሰዎችን እንድናስታውስበት ደስ ይላል። ና እንደ ምርቃትም ነው ይሄ ወልዳችሁ ሳሙ፣ መልካም ጋብቻ። በጣም በቃ አብዛኛው መልካም ጋብቻ ነው፣ የተባረከ ትዳር ይሁን ምናምን ነው የሚሉት። ና እነሱ ነገሮች ደስ ይላሉ፣ ሜሴጆቹ። አጠገብሽ ባይኖሩም ሰዎቹ እነዚህ ነገሮች ግን ባየሻቸው ጊዜ ታስታውሻቸዋልሽ፣ ሲናፍቁሽ። ከሀገር የወጡ ሰዎች ይኖራሉ። እግዚአብሔር ደግሞ ብሎ ህይወታቸው የሚያልፍ ሰዎች አሉ እና ከዛ ከዛ አንጻር ደስ ይላል። ሳይንቦርድ ቦታው ላይ የተሳተፉ ሰዎች ማስታወሻቸው የሚያስቀምጡበት ነው። ስለዚህ አሁን በህይወት የሌሉም ሰዎች ይኖራሉ። ታስያቸዋለሽ እዛ ላይ ማለት ነው። ሳይንቦርድ መልካም ምኞቱ በታች ፊርማ ይኖራል፣ ስም ይገለጻል። ስለዚህ ይሄ ሰው እኔ ሰርግ ላይ መልካ ተካፍሎ ነበረ፣ ደስታዬ ላይ ነበረ ብለሽ ታስቢያለሽ። ስለዚህ የዛ ሰው ደስታ ላይ የመሄድ ግዴታ ይኖርብሻል። ስለዚህ ማህበራዊ መስተጋብሩን ማህበራዊ ህይወቱን በጣም ስትሮንግ ያደረገዋል። ስለዚህ እዚህ ላይ ያሉን ሰዎች ታስቢያለሽ። ጠቀሜታው እሷ እንዳለችው የራቁ ሰዎች አካባቢሽም ጓደኞችሽም ቢኖሩ ማለት ነው እነሱም ሰርግ ላይ አንቺ የመተሳተፍ ዕድልሽ ሰፊ ይሆናል። እና እንደ ማስታወሻ ነው። ሰርጌ ላይ ምን አይነት ሰዎች መጡ፣ ቃሉ ሳይሆን ዋናው እዛ ላይ የተጻፈው ነገር ሳይሆን ሰዎች ሰርጌ ላይ ደስታዬ ላይ ምን ያህል ሰዎቹ ተገኝተው አስተዋጽኦ ያደረጉትን ነገር የሚያሳይ ይመስለኛል።